ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም የምትገኙ ወደ ቻናሌ ተከታታዮች፣ ያው ዛሬም በእግዚአብሔር መልካም ፈቃድ ተገናኝተናል። አሁን የምንገኘው ግን በዋናው ቻናላችን ላይ ሳይሆን በአማራ ቻናላችን ወርቅ አፈራው ሁለት ላይ ነው። እንግዲህ በአዲሱ ቻናል ወይም ደግሞ በአማራ ቻናሌ የተመለስኩት አንድ ብዙዎቻችሁ የጠየቃችሁኝና የምትጠብቁትን ማስታወቂያ ልነግራችሁ ነው። እንግዲህ ብዙዎች እየደወላችሁ ሰሞኑን የመልአከ መንክራት ግርማ ወንድሙ መርሃ ግብር መቼ ነው? ቦታው ሴት ነው? የሚል ተደጋጋሚ ጥያቄ ከሀገር ውስጥም ከሀገር ውጭም እየተጠየቁ ነው፣ እና ለዛ የሚሆን መልስ ነው ይዤ የቀረብኩት። እንግዲህ መልአከ መንክራት ግርማ ወንድሙ በእለተ እሁድ በቀጣዩ እሁድ ወይም በመጪው እሁድ ማለት ነው ሚያዚያ 26 መርሃ ግብር ያላቸው የፈውስ አገልግሎት የሚሰጡት ማለት ነው እና ቦታው የት ነው የሚለው ነው እንግዲህ የብዙዎች ጥያቄ። ቦታው ያው የተለመደው ቅዱስ ፋንኤል ቤተክርስቲያን ነው። ስለዚህ ከአንድ ሰዓት ጀምሮ በስፍራው በመገኘት የፈውስ አገልግሎት ተጠቃሚ መሆን ትችላላቸው። ብዙዎቻችሁ ደውላችሁልኛል፣ ከሀገር ውስጥም ከሀገር ውጭም እና ስቃይ ውስጥ ነው ያለ ነው ብናገኛቸው የፈውስ አገልግሎቱ ተጠቃሚ ምንሆን እጆቻችን እንዲሆነዋል እኛ እንደዚህ የሆነናል ባለቤታችን እንደዚህ ብዙ ብዙ ብዙ የደረሰባችሁን ችግር እየነገራችሁ ቦታውንና ጊዜውን የጠይቃችሁን ሰዎች አላችሁና ለዛ ይሄ መልስ ይሆናል ብዬ አስባለሁ። ሌላው ደግሞ እንግዲህ የዛን ዕለት ሌላው ሌላው የሚጠበቀው ምንድን ነው? ዞቻችሁ እንደምታስታውሱት ወንድማችን መምህራችን መምህር ተስፋዬ አበራ የበዓል ሰሞን የደረሰበት ነገር ብዙዎቻችሁ ታስታውሳላችሁ። እና እንግዲህ ኦልሞስት በሁለትና በሶስት ቀን ቆይታ ወደ 98 ሺ ብር አካባቢ በክፋት በእርኩስ መንፈስ ክፋት ማለት ይቻላል ያን ያህል ወጪ አውጥቷል። ከዛም በላይ ሊያስወጣው ነበር እርኩስ መንፈስ የፈለገው። ግን ያው እግዚአብሔር ስለደረሰለት ጸሎቱ ትጋቱ ዋጋ ስለከፈለው ከዛ በላይ ፈርዘር ሳይኬድ መንፈሱ በቁጥጥር ስር ውሏል ማለት ነውእና እና እንደ የባል ፕሮግራም ስንሰራ ብዙዎቻችሁ ሰምታችሁ ከሆነ እዛ ላይ በጣም የሚገርም ቀልድ ሲቀልድ ሰምታችኋልና 1983 ላይ ምንድን ነው የሆነው ብሎ ከጠየቀ በኋላ ኢህአዴግ፣ ደርግ ሲቆጣጠረው የነበረውን ሬዲዮ ጣቢያ ብሏል አይደለ፣ እኛ ደግሞ በጊዜያችን ወይም ደግሞ በወቅታችን እኛም እኛ ላይ ወይም ደግሞ እኛ ተቆጣጥሮ የነበረውን ሰራዊት ተቆጣጥረዋል ብለው ቀልዷል እና ተስፍሽ በነገራችን ላይ የሲሬስነቱን ያህል ደግሞ እንዲህ በጓደኝነት ወንድምነት ቁጭ ብላችሁ ስታወሩት ደግሞ በጣም ቀልድ አዋቂ ነው። ከምሬ ነው እላችሁ ያነጋገሩን ለዛ ብዙዎቻችሁ ምስክር ናቸው። ቀልድም ላይ እንደዛው ነው። መምህርነቱ ላይ ብቻ አይደለም። መምህርነቱ ላይ ሲሪየስሊ ብዙዎችን ማፍራት የቻለ እጅግ በጣም ጎበዝ የሆነ መምህር እንደሆነ ብዙዎቻችሁ ምስክር ናቸው። ነገር ግን ይዘነጋል ደግሞ ቀልድም አዋቂም ነው እና የዛ ዕለት ነው እንግዲህ የእሱም የአራቱ ደብተራዎች ቀጠሮ የተያዘው የዛ ዕለት ነው መምህራችን አባታችን መላከ መንክራት ግርማውን ደግሞ መንፈሱን ይዘው በቁጥር ስር አድርገው ወይም እንደሱ አባባል ማለት ነው በቀጠሮ ነው ሊሸኝ የተያዘው ማለት ነው የዛ ዕለት ታምር ነው የምናየው ብዙ ታምሮችን እናያለን በእርግጠኝነት ያ ታምር ግን በእሳቸው ላይ ባደረው ጸጋ ነው ያ የጌታችን የመድኃኒታችን ኢየሱስ ክርስቶስ ተአምር ነው። ያ ተአምር የመድኃኒ ዓለም ተአምር ነው። ያ ተአምር እሱ ወንድማችን መምህራችን ተስፋዬ አበራ እማ ፍቅር ብሎ የሚጠራት የቅድስት ድንግል ማርያም ተአምር ነው። ስለዚህ እዛ ቦታ ላይ የምንገኘው በሌሎች ላይ የሚደረገውን ተአምር ለመመልከት ብቻ ሳይሆን እኛም ውስጣችን ችግር ያለብን ሰዎች የፈውሱ አገልግሎት ተጠቃሚ ለመሆን ነው። ስለዚህ በርካታ ሰዎች ይመጣሉ ተብሎ ይጠበቃል። የወንጌል ትምህርት ይኖራል፣ በራሳቸው በመምህር ግማውን ደግሞ በመላከ መንክራት ግማውን ደግሞ በአባታችን ማለት ነው። እንዲሁም ደግሞ ያው የጸበል መረጨት እና የፈውስ አገልግሎት ፕሮግራም ይኖራል ማለት ነው። ስለዚህ ብዙዎቻቸው ብዙዎቻችሁ ይህንን ቀን በጉጉት እንደምጠብቁት ነግራችሁኛል፣ በስልክና የዛን ዕለት በተጠቀሰው ዕለት በሰፋ በመገኘት ፈውሱ አገልግሎት ተጠቃሚዎች መሆን ትችላላችሁ ማለት ይቻላል፣ እና ሌላው ግራ መንጋዚ ላይ እንግዲህ ልናገር የምፈልገው ነገር ምንድን ነው፣ መረጋጋቱ እስካለ ድረስ ፕሮግራሙ ላይ ለሁሉም የፀበል ስርዓቱ ይደርሳል፣ እና አንዳንድ ጊዜ የምንመለከተው ክፍተት ስላለ ነው እና ሰው በእርግጠኝነት ያው ካለበት ችግር አንጻር ነው ግፊያ ይኖራል፣ እርስ በርስ አንዱ ባንዱ ላይ በተለይ የፀበል መርጨት ስነስርዓቱ ሲጀመር ነው እና ያንን ራሳችን በራሳችንን ካልጠበቅን በስተቀር ሕፃናቶች ሊጠፉ ይችላሉ። ሕፃናቶች ሊረጋገጡ ይችላሉ። በጣም የተጎዱ ሰዎች የበለጠ ሊጎዱ ይችላሉ። እንግዲህ እዛ መርሃ ግብር ላይ ብዙ ብቻቸው አይታችሁ ከሆነ ጤነኛ የሆነ ሰው ብቻ ጤነኛ ስላቸው ምንድነው ነው ከአካላዊ አቋሙ አንጻር ማለት ነው። እንግዲህ በዊልቸር የሚመጡ ወንድሞች፣ እህቶች፣ እናቶች አባቶች ይኖራሉ። መራመድ የማይችሉ እንደ አይነት ሰዎች ስለሚኖሩ ግፊያና ትርምስ ካለ እነዛንም ሰዎች ልንጎዳ ስለምንችል እግረ መንገድ ያንን ጥንቃቄ እያደረግንም በትክክለኛው ትክክለኛ ስራ ጠብቀን ሁላችንም የአገልግሎቱ ተጠቃሚ መሆን እንችላለን ማለት ነው። ስለዚህ አይሆፕ ሀገር ውስጥም እዚህ መሆናችሁ በጣም ስታጨናንቁኝ ስታጨናንቁኝ፣ እንግዲህ በፍቅር ይቅርታ እንደ መጥፎ እንዳትመለከቱብኝ እና ባካ ሳውቀን ያላችሁኝ መልስ እናገኛችሁ ተስፋ አድርጋለሁ። ስለዚ ሁላችሁን የምንለው ምንድነው? የእለቱ እለት በ26 በፋኖኤል በቅዱስ ፋኖኤል ቤተክርስቲያን እንገናኝ። ብዙ ታምራትን እንመለከታለን፣ ወንጌል እንማራለን፣ መንፈሳዊ አይናችንን እንገልጻለን፣ መንፈሳዊ ልቦናችንን እንገልጻለን ብዬ አስባለሁ። የዛን ቀን ሰው ይበለን። እስከዛው እንግዲህ በያላችሁበት መልካምን ሁሉ ለመመኘት አጭሯን ማስታወቂያዬን እዚጋ መቋጨት እፈልጋለሁ። ሰላም። አማኝ ይካካዳል፣ እምነትም ይፈርሳል፣ ሐሰት ይገንና እውነት ይኮሰሳል፣ ህሊና ተጋርዶ ታሪክን ያስረሳል፣ ባህል ወግም ጠፍቶ ዕድሜም ሚቀንሳል። ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ ውድ የወንጌል ተማሪዎቻችን በሉል እግዚአብሔር ሰላምታ እንደምንሰነበታችሁ ልል እግዚአብሔር ጸጋውን ሞገሱን አብዝቶ ለዚህ ያደረሰን አምላክ ክብር ምስጋና ይግባው አሜን በዛሬው ርዕሳችን አይንህ ምቀኛ ናት የሚል ይሆናል በቅዱስ የማቴዎስ ወንጌል ምዕራፍ ሀያ ቁጥር 15 ላይ አይንህ ምቀኛ ናትን ይላል በግዕዙ አይን ከኑ ሃማሚ ውእቱ እስመ አነ ሄር አነ፣ እኔ መልካም ከሆንኩ እኔ መልካም ስሆን አይንህ ምቀኛ ናትን ማለት ነው። ምቀኛ ናትን ያለው ባለቤቱ መድኃኒታችን ኢየሱስ ክርስቶስ ከቅድስት ድንግል ማርያም ተወልዶ ከሰማያት ሰማያት ወርዶ ወደ እኛ ባህሪ፣ ወደ እኛ አካል፣ ወደ እኛ ህይወትና አካል ቁመና ሲመጣ በሰው ልጆች ውስጥ ያለውን ነገር ሁሉ ሲያይ ባደረገው በጎ ነገር ሁሉ ምቀኝነት ሲበዛ ተመለከተና አይንህ ምቀኛናትን አለ። ቅዱስ አባት፣ የዘላለም ባህሪ፣ ሁሉም ማድረግ የምትችል ለአይን ብርሃን የሰጠህ የብርሃን ንጉስ በዚህ ጊዜና ሰዓት ሰማይ ብርሃንህን እንድትልክልን የአይናችንን ክፋት አርቀህ በመንፈስህና በጽድቅህም እንድትባርከን በቅዱስ ልጅህ እንዲህ ብለን ስምህን እናመሰግናለን። አሜን። አይንህ ምቀኛ ናት። ምቀኛ አይን እንግዲህ እዚህ በክርስቲያን የህይወት መመሪያ ውስጥ በወንጌል ብርሃን ሲነግረን የአይን ምቀኝነትን አጉልቶ ጥያቄ ውስጥ አስገብቶታል። አይን ከብርሃናት ክፍል ውስጥ አንዱ ነው። እግዚአብሔር አምላክ የሰው ልጅን ሙሉ ካደረገበት አንዱ ብርሃን መስጠት ነው። ከፈጠረው ብርሃን አካፍሎ ለእኛም አይን ሲሰጠን በአይናችን ላይ ያለውን መንፈስ ግን መለየት አለብን። ብዙ ጊዜ መንፈስን ስላለየን የአይን ምቀኝነት በብዛት የሰው ልጆችን ህይወት ሲያጠቃ እናገኘዋለን። እዚህ በሰው ልጅ ህልውና ውስጥ ያለውን አካሄድና አኗኗር በአይን በማየት የተመሰረተ እንደሆነ በአብዛኛው ግልጽ ይሆንልናል። ሰው ከሰው የሚተያየው በአይኑ ነው። ስራን ከስራ የሚያገናኘው በአይኑ ነው። ጥበብን፣ እውቀትን የሚገበየውም በአይኑ ነው። ሌሎችን ለጆሮ የሚስማሙ ድምፆችንም በመፈለግ የሚጓዘው በአይኑ እያየ ነው። ከለርና ቀለማቱን ሁሉ የሚለየው በአይኑ ነው። የሚያስፈልገውን እና የሚጠመውንም ነገር ለይቶ የሚመገበው በአይኑ ጭምር ነው። አንዱ ከአንዱ ጋር የሚያደርጋቸው ግንኙነቶችም ከአይን ጋር የተያያዙ ናቸው። መልክ፣ ውበት፣ ህይወት፣ የኑሮ ገጽታ፣ እነዚህ ሁሉ መለኪያዎቹ ዋናው ክፍል በሰው ልጅ ከአንገት በላይ በፊቱ ላይ ያለው አይን ነው። ይህንን የአይን በረከት እነ ሩት፣ እነ አብርሃም፣ እነ ሙሴ በፊትህ ይሉና በአይንህ ሞገስ አግኝተን እንደሆነ ይላል ሩት ለምሳሌ፣ ቦኤዝ ጋ ስትቀርብ በአይንህ ሞገስ አግኝቼ እንደሆነ አብርሃም በእግዚአብሔር ፊት ሲቀብ በአይንህ ሞገስ አግኝቼ እንደሆነ። አሁን ዘመናዊ መጽሐፍ ቅዱሶች በፊትህ ሞገስ አግኝቼ እንደሆነ ሲሉ በብራይስጥ በአይንህ ሞገስ አግኝቼ እንደሆነ ይላሉ። እና ሞገስን የለመኑበት አይን ነው። አይን ሞገስ ከሌለው ምቀኛ ይሆናል ማለት ነው። እዚህ አይንህ ምቀኛ ናትን ድርሻህን ውሰድና ሂድ እኔ ለዚህ ለኋለኛው እንደ አንተ ልሰጠው ወዳለሁ። በገንዘቤ ወደድሁትን አድርግ ዘንድ መፍት የለኝምን ወይስ እኔ መልካም ስለሆንሁ አይንህ ምቀኛ ናትን ይላል። የምቀኝነት መንፈስ ጉዳቱ ከበድ ያለ ነው። አይን ምቀኛ በምትሆንበት ጊዜ ሌላው ላይ በክፋት እናያለን። በክፋት ስናይ መንፈሳችን ክፉ ሆንና በሰው ሕይወት ውስጥ ጉዳት አድራሽ ይሆናል። ባየነው ነገር ልክ ነው። ጥፋቱ ገንዘቡን ካየን ገንዘቡ አለአግባብ ይጠፋል። መልኩን ውበቱን ካየን ውበቱ አለአግባብ ይረግፋል። አዝመራውን እርሻውን ካየን ይጨነግፋል፣ ምርቱ ይቀነጭራል። ሰውን ስናይም ደግሞ እንደዛው እድሉም ህይወቱም ይያዛል። አባታችንን መላከ መንክራት ግርማ ወንድሙን ላስተማሩት የወንጌል ትምህርት ቃል ህይወት ያሰማልን ማለት እፈልጋለሁና እንዲህ አይነት የህይወት ስንቅ የሚሆኑ የወንጌል ትምህርቶችን ለመማር እንዳልኳቸው እሳቸው አገልግሎት በሚሰጡበት ቦታ ላይ ትገኙ ዘንድ ለማሳወቅ ነው። ይህንን የእሳቸውን ሰፋ ያለ የወንጌል ትምህርት ቀን ጨበይ አድርጌ ያቀረብኩት ማለት ነው። በሌላ መርሃ ግብር እንገናኛለን። እስከዚያው ግን በያላችሁበት ሰላም